የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ ሀጂ ኢብራሂም ቱፋ የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈት የተሰማቸውን ሀዘን ገለጹ። ፕሬዝደንቱ ለኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብጹህ ካርዲናል አቡነ ብርሃነ ኢየሱስ በላኩት የሀዘን መግለጫ በሮማው ሊቃነ ጳጳሳት ፍራንሲስ ሕልፈተ ሕይወት የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝተዋል። የኢትዮጵያ አየር መንገድ አውሮፕላኖች ግዢና መዳረሻዎችን ከማሳደግ አንጻር የተቀመጡ ግቦችን ማሳካቱን የአየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። አየር መንገዱ ከቦይንግ ኩባንያ ጋር ያለውን ጠንካራ ግንኙነት አንስተው በቅርቡ ስልሳ ሰባት አውሮፕላኖች መታዘዛቸውንና የተመረጡ አውሮፕላን ክፍሎችን ለቦይንግ በኢትዮጵያ እየተመረቱ መሆናቸውን ነው የተናገሩት። የኢትዮጵያና የሳውዲ አረቢያን የኢኮኖሚ ትብብር ለማጠናከር ያለመ የኢትዮ ሳውዲ የጋራ ንግድ ምክር ቤት የመጀመሪያ ስብሰባ ተካሂዷል። ስብሰባውን በኢትዮጵያ ወገን የንግድ ምክር ቤቱ ሊቀመንበር ዶክተር ሀሰን አብዱላሂና በሳውዲ ወገን የጋራ ምክር ቤቱ ሊቀመንበር አብዱላህ አላዝሚ በጋራ መርተውታል። የጋራ ንግድ ምክር ቤቶቹ ስብሰባ አዲስ የኢኮኖሚ ትብብርና የስትራቴጂክ አጋርነት ምዕራፍ የሚያመጣ እንደሆነም በመድረኩ ተነስቷል። የሁለቱን ሀገራት የኢኮኖሚ ትብብር ለማጠናከር በንግድና ኢንቨስትመንት ዘርፍ አብሮ መስራት እንደሚገባ ተገልጿል። በመድረኩም በማንፋክቸሪንግ ኢንዱስትሪ፣ በግብርና በማዕድን በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት ስምምነት መደረጉም ተነስቷል።